ሰላም እንደምን አላችሁ። በዛሬው ቪዲዮ ሁለት አመት እድሜ የሆናቸው አብዛኞቹ ህፃናት የሚያከናውኗቸውን ወሳኝ የሆኑ ተግባራትን እናያለን። የልጆችን እድገት ከምናይባቸው ደረጃዎች ውስጥ አንዱ ማህበራዊና ስሜታዊ ደረጃ ነው። ይህም ደረጃ በሁለት አመት ውስጥ ልጆ በዙሪያው ካሉ ሰዎች ጋር መገናኘት ሲማሩ የምናይባቸው አንዳንድ መንገዶችን ይነግረናል። በዚህ እድሜያቸው ልጆች ኮፒ ማድረግ ይወዳሉ። አዋቂዎችና ሌሎች ልጆች የሚያደርጉትን ነገር አይተው መልሰው እነሱም ለማድረግ ይሞክራሉ። ከሌሎች ህጻናት ጋር ደግሞ ሲሆኑ ደስተኛ ይሆናሉ። እንዲሁም በፊት ከሚያሳዩት በበለጠ ሁኔታ ራሳቸውን ችለው አንዳንድ ነገሮችን ያደርጋሉ። በተጨማሪም ለሌሎች ለአንዳንድ ነገሮች ድፍረትን ያሳያሉ። ለወላጆች የሚመከረው በዚህ ጊዜ ከልጆ ጋር አብረው ጨዋታዎችን የሚጫወቱበትን እና እርስ በርስ የምታወሩበትን እድሎችን ማመቻቸት ነው። ለምሳሌ ከጨዋታዎቹ መካከል ቀለል ያሉ ኳስን ወደ ኋላና ወደፊት ማንከባለል ሊሆን ይችላል። መጫወቻዎቻቸውን ለእርሶ መስጠት ወይም እርሶን ለመርዳት ቀላል የሆነ ነገር ለምሳሌ እንደ ልብስ ማጠፍ ባሉ ደህንነታቸው የተጠበቁ ተግባራት ላይ ማሳተፍ ሊሆን ይችላል። እነዚህ አይነት እንቅስቃሴዎች የህፃናትን የባለቤትነት ስሜት ለማጎልበት እና ከሌሎች ጋር በመተባበር ማህበራዊ ባህሪያትን ለማዳበር ይረዳቸዋል። የሁለት ዓመት ህፃናትን እድገት የምናይበት ሌላኛው ሁኔታ የቋንቋና የግንኙነት ደረጃ ነው። እነዚህ ደረጃዎች ህፃናት ፍላጎታቸውን እንዴት እየገለጹ እንደሆነ ያሳየናል። በዚህ እድሜ አካባቢ የሚገኙ ህጻናት ከሚያሳዩት ተግባራት መካከል አንዱ ከሁለት እስከ አራት የሚሆኑ ቃላቶች ያሉትን አጫጭር አረፍተ ነገሮችን መናገር ይችላሉ። ለምሳሌ ውሃ ስጭኝ፣ ውሃ ስጠኝ፣ መብራት መጣ፣ መብራት ጠፋ ወይም ደግሞ እኔ መተኛት አልፈልግም አይነት የመሳሰሉትን አረፍተ ነገሮች ሊናገሩ ይችላሉ። ሌላው እነሱ የሚያውቋቸውን ነገሮች ስም ሲጠራ እነሱም ልጆቹ ይጠቁማሉ። ለምሳሌ የወፍ ስም ሲጠራ ወፎች ወዳሉበት ይጠቁማሉ። እንዲሁም የተወሰኑ የሰውነት ክፍሎቻቸውን ያውቃሉ። ለምሳሌ አይን፣ አፍንጫ፣ ጆሮ የመሳሰሉትን ያውቃሉ። እንዲሁም እነዚህ የሰውነት ክፍሎችን መጠቆም ይችላሉ። ሌላው ሰው ሲናገር የሰሙትን ቃላቶች እነሱም ራሱኑ ደግመው ይናገራሉ። ቀለል ቀለል ያሉ መመሪያዎችን ተቀብለው ይተገብራሉ። ለምሳሌ ና ወይም ነይ ወደዚህ፣ የሆነ ነገር ስጠኝ ወይም ስጭኝ ስንላቸው ይህንን የተባሉትን ነገር ይፈጽማሉ። በዚህ እድሜ ላይ የሚገኙ ሕፃናት ያላቸው ወላጆች ወይም የሕፃናት ተንከባካቢዎች እንዲያደርጉት የሚመከረው ለምሳሌ የጉርጉዞ ሲወስዷቸው ልጆቹ የሚመለከታቸው ነገሮች ስም መንገር ለምሳሌ ውሻ የምናይ ከሆነ ውሻ ብሎ መንገር፣ ድመት ካየን ድመት ብሎ መንገር፣ ባስ ከሆነ ያየነው ባስ ብሎ መንገር፣ የመሳሰሉትን ነገሮች ስም መንገሩ ይመከራል። ሶስተኛው የህፃናትን የእድገት ደረጃዎች መከታተያ ዘዴ የአእምሮ እድገት ደረጃ ነው። የአእምሮ እድገታቸውን የህፃናቱን ከምንከታተልባቸው መንገዶች ዋናዎቹ ሁለት ዓመት የሆናቸው ህፃናት የተለያዩ ቅርጽና ቀለም ያላቸውን ነገሮች ስንሰጣቸው መደርደር ይጀምራሉ። መጫወቻዎችን ከተደበቁበት ቦታ ፈልገው ያሳያሉ። እንዲሁም ከተደበቀበት ቦታ ለማግኘት ይሞክራሉ። ሌላው ከሚያውቋቸው መጽሐፍት ውስጥ አረፍተ ነገሮችን መናገር ስንጀምር እነሱም አሟልተው ሊናገሩ ይችላሉ። ለምሳሌ ጦጢቷ ስንል እነሱም መልሰው ዛፍ ላይ ወጣች ብለው ሊያሟሉ ይችላሉ። ሌላው አራት ወይም ከዛ በላይ ደረጃዎች ያሏቸውን ብሎኮች መደርደር ወይም መስራት ይችላሉ። ሁለት መመሪያዎችንም በአንድ ጊዜ ሰምተው መፈጸም ይችላሉ። ለምሳሌ ሂድና አስቀም አስቀምጥ ስንላቸው ይህንን ሊፈጽሙት ወይም ሊያደርጉት ይችላሉ። ቁጭ ብለህ ተጫወት፣ ሁለት ነገሮችን ስንነግራቸው ይህንን መመሪያ ሊፈጽሙ ይችላሉ። በዚህ ጊዜ ሲመገቡ ወይም ሲጫወቱ ሊሆን ይችላል። ከቀኝ ወይም ከግራ እጃቸው በዋነኛነት አንዱን እጃቸውን መርጠው መጠቀምን ሊጀምሩ ይችላሉ። ለምሳሌ በቀኙ ነው ሁሉን ነገር የሚያደርገው ወይም በግራው ነው ሁሉን ነገር የሚያደርገው ወይም ግራኝ ነው ቀኝ ነው የሚለውን በዚህ ጊዜ መወሰን ልንችል እንችላለን። በዚህ እድሜ ላይ ለወላጆች የሚመከረው እርስዎ የሚደብቋቸውን ነገሮች በክፍል ውስጥ ልጆቹ እንዲመለከቱና እንዲፈልጉ ማበረታታት ወይም ደግሞ ፍንጭ መስጠት፣ ለምሳሌ አልጋ ላይ፣ ወንበር ላይ ነው የመሳሰሉትን እያለ ልጆቹን እንዲያደርጉ ወይም እንዲፈልጉ ማድረግ። አራተኛው የህፃናትን የእድገት ደረጃዎች መከታተያ መንገድ የአካል እንቅስቃሴና እድገት ደረጃዎች ናቸው። ይህ ደረጃ የሁለት ዓመት ልጆ በአካባቢው እንዴት እንደሚራመዱና እንደሚንቀሳቀሱ የምናይበት ነው። በዚህ እድሜያቸው መሮጥ ኳስ መምታትና ኳስን ወደ ላይ መወርወር ይችላሉ። በቤት ውስጥ ያሉ እቃዎች ላይ ለምሳሌ ወንበር ላይ ሊሆን ይችላል፣ ወይም ደግሞ አልጋ ላይ ያለ እርዳታ ራሳቸው መውጣትና መውረድን ይችላሉ። ቀጥ ያሉ መስመሮችን ወይም ክብ ነገሮችን ስናደርግላቸው ያንን ቀጥ ያለ ወይም ክብ ነገር ተከትለው መሄድ ይችላሉ። በዚህ ጊዜ ለወላጆች የሚመከረው ልጆን የሚያሳትፉ እንቅስቃሴዎችን መፍጠር ነው። ለምሳሌ መጽሐፍ የምናነብላቸው ከሆነ መጽሐፉን እንዲገልጡ መጠየቅና የመሳሰሉትን እንቅስቃሴዎች መፍጠር ናቸው። ወደ አምስተኛው የእድገት ደረጃ የምናይበት ሁኔታ ስንሄድ የምግብና የአመጋገብ ደረጃዎች ናቸው። በዚህ ጊዜ የሁለት አመት ልጆ የአመጋገብ ሁኔታው ምን ይመስላል ብለን ስናይ ሙሉ መንጋጋቸውን አንቀሳቅሰው ማኘክ ይችላሉ። በዚህ ሰዓት እንዲሁም የመመገቢያ እቃዎቻቸውን መጠቀም ይችላሉ። ለምሳሌ ማንኪያዎችን፣ ሹካዎችን መጠቀም ይችላሉ። በዚህ ጊዜ ለወላጆች የሚመከረው ልጆች ምግብ አልመገብም ወይም አልበላም ካሉ ተረጋግቶ መቀበል ነው። በዚህ ጊዜ ማድረግ ያለብን ማይበሉ ከሆነ ልጆች የማይመገቡት ከሆነ ምግቡ ምግቡን መሸፈን እና ማንሳት ቆይቶ እንደገና ተረጋግቶ ማቅረብ እንደዚህ አድርጎ መሞከሩ ጥሩ ነው። አሁን ደግሞ በዚህ እድሜ ሊጠበቁ የሚገባቸውን ነገሮች እንመልከት። ሁሉም ልጆች በተለያየ መንገድ ቢያድጉም ሁለት አመት የሆነው ልጅ ለምሳሌ የተለመዱ ነገሮችን እንዴት መጠቀም እንደሚቻል የማያውቅ ከሆነ፣ ባለ ሁለት ቃላት ያላቸውን አረፍተ ነገሮች የማይጠቀሙ ከሆነ፣ ያዩትን ድርጊት ወይም ቃላቶች ሰምተው ወይም ሰምተው ይህንን ደግሞ የማይፈጽሙ ወይም የማይናገሩ ከሆነ መሰረታዊ የሆኑ መመሪያዎችን የማይከተሉ ከሆነ እንዲሁም ያለማቋረጥ መራመድን የማይችሉ ከሆነ በአንድ ወቅት ደግሞ የነበራቸውን ችሎታ ከሆነ ጊዜ በኋላ እያጡት ወይም እየተዉት እየረሱት የሚሄዱ ከሆነ ሁሉም ልጆች በተለያየ መንገድ ቢያድጉ የሁለት ዓመት ልጆ ላይ እነዚህን አሁን ያየናቸውን ነገሮች ከተመለከቱ የህፃናት ሐኪሞን ማነጋገሩ ይመከራል። ይህን መረጃ ጠቃሚ ሆኖ ካገኙት ላይክ ማድረግዎን አይርሱ። ለተጨማሪ መረጃዎችም ይህንን ቻናል ሰብስክራይብ ያድርጉ። ስለተከታተላችሁ እናመሰግናለን። በቀጣይ በሌላ መረጃ እስከምንገናኝ በደህና ቆዩ።